እስቄል እናቱ ጋር ተደዋውለው ተገናኝተው ልጄ ምን ነው ልጄ ሰሞኑን እንደው ትንሽ ተረብሻለሁ ስትለው እማዬ አሁን እኔ ደህና ላይ ነው ያለሁት፣ ጥሩ ስራ ጀምር ያለው። እማዬ አይዞሽ፣ ከዚህ ሲውል የሆነ ቤት አወጣሻለሁ፣ እሺ ይላታል። እሺ እኔ ልጅ የኔ መኩሪያ እያለች እናቱ ስታመሰግነው እና ግን ልጄ ሰሞኑን ጥሩ አይደለሁኝም፣ ምን ነህ ነው ጥሩ ስሜት እየተሰማህ አይደለም ስትለው፣ አይ ምንም አልሆንኩም እማዬ፣ አሁን በቃ ትንሽ ወደ ቤት ግቢ ይላትና፣ እሺ ብላ ወይዘሮ ብርቱካንም ወደ ቤት ትገባለች። እስቅልም ወደ ቤቱ ይሄዳል። ከዛም ሰላም ከዛው አቤል እና ዶክተሩ ያሉበት ቦታ ሄዳ በጠርሙስ ለመፈንከት ሳያዩዋት በድንገት ነበር የደረሰችው እና ስታየው ሌላ ሴት ነች፣ የማታቃት ሴት አቤልም አላያትም በድንገት ነበረ ዞር ሲል ያያት። አቤልም እንደመጣች ያንቧ ጠርሙስ አንስታ ልትመታው ስትል እጇን ያዝ አደረጋትና፣ ሰላም ተረጋጊ፣ እኔ ላስረዳሽ ቆይ ሲላት፣ አንተ እኮ አንተ እኔን የምታስረዳኝ ምንድን ነው የምታስረዳኝ? አንተ አንተ በእኔ ላይ አንተ ቆሻሻ እያለች ስትሰድበው ዶክተሯ ምንድን ነው ማናት ስትለው፣ ጭራሽ ማናት ትይኛለሽ እንዴ ልቀቀኛውን እጄን ስትለው፣ ለቀቃትና ቆይ አንቺ ግን ተረጋጊ፣ ምንድን ነው ስትል ያች ዶክተሯም ግራ ተጋብታ እያየቻት። እናም ዶክተሯም ካጠገባቸው ተነስታ ጥላቸው ሄደች። ሰላምም አቤልን በጥፊ ስትመታ አዋረሽኝ፣ ያላል በሰው ቤት በሰው ፊት እያለ እጇን ይዞ ወደ ቤት እያሮጠ ይዟት ከመጣ ከቤት ካስገባት በኋላ እዩልሽ፣ ስነ ስርዓት ይኑርሽ፣ ሰላም ስነ ስርዓት ይኑርሽ ሲላት ምንድን ነው ባሊዘስ፣ ስነ ስርዓት ባሊዘስ፣ ምን ታመጣለህ? ከዚህ በፊት ያደረከውን ድጋሚ ልታደርግ ነው? ምን ታመጣለህ? እያልሽ ስዝትበት እሱም በንዴቱን ስላልተቆጣጠረ አንገቷን ሲዛት ልቀቀኝ ብላ ስትጮህ ብርቱካንና እስቄል ውጭ ደጅ ላይ ነበሩና አረምን ምንድን ነው ብለው ሁለቱም ተይዘው እየሮጡ ሲሄዱ አቤል እና ሰላም ተናንቀው እየተጫጫፉ ነበረ። ምንድን ነው እናንተ በቃ ተው እረፉ ብሎ እስቄልም ሲጮህ፣ ጭራሽ ጭራሽ አንቺ ልጅሽን ይዘሽ መጣሽ፣ ምን ልትሰራ ነው እዚህ ቤት የመጣኸው ስትለው፣ እንዴ አንቺ ምናፍሽን ዝጊ በቃ ምናምን ብሎ እስቄልም ሲቆጣት እናም ሰላም ምን ታመጣለህ? እስኪ ነገር ምንም አታመጣም አንተ ዘረቢስ እያለች እዩልህ፣ እንደውም ከዚህ በኋላ ሰልችቶኛል እዩልህ፣ ውጣልኝ ስትለው እኔም በቃ ከላይ ላይ ውጭልኝ ሲላት አቤልም በንዴት የሚገርም ነው እንዴ ኧረ ተረጋጉ እያለ ወንድሙም ሲናገር፣ ቆይ አንተ ማንፈቀደልህ እዚህ ቤት እንድትገባ ምን ይዘጋሃል? አንቺ የአንቺ መምጣት ሳያንስሽ ጭራሽ ልጅሽን ያመጣ ታመጫለሽ ብላ ሰራተኛዋ ላይ ስትጮህባት፣ ይቅርታ ልጅ በድንገት ነው የመጣው ስትሉ ዘሮ ብርክቶ ጋን ትመልስላታለች። ስማ የእሷ ሳያንሰኝ በቤት የታሰድበኛለህ አይደለ ስትለው፣ ከላይ ላይ ውረጅ በቃ እኔን እኔ ላይ መውረዳችን እንዲ ከኔ ራስ ላይ ብሎ አቤልም ተናዶ ጥሏት ሲሄድ እስቄልም ስታስጠላ ብሎ ትቷት ይሄዳል ሰላምም እጅጉን ተናዳ ትራሷን በጥርሷ እየነከሰች ትጮኋለች ወይዘሮ ብርቱካን ተከትለው ወታ እስቂል ግን ምንሆነ ነው ልምን አለበት ብትታገስ ምን ሆነህ ነው አንተ ግን ቆይ እንዴት እንዴት ታደርጋለህ ስትለው እንዲ አታያትም እንዴ እንዴት እንደሚያደርጋት እችን አፏ እንኳን ለከት የለውም እችን ግን ቆይ እኔ ነገ ልኳ አሳያት አለሁ ሲል አንተ ግን ቆይ ለእኔ አታስብልኝም እንዴ እኔ ጎዳና እንደወጣ ነው የምትፈልገው ስትል እሺ በቃ ማየ ይቅርታ ላንቺ ስል ይላትና፣ ወይዘሮ ብርቱካንም በቃ አሁን ሄድ ከዚህ ትለውና ወደ ቤት ትገባለች። እቤት ስትገባ ግን ወይዘሮ ብርቱካን ጥሩ ነገር አልገጠማትም። ከዛም አቤልም ወቶ በንዴት ወደ መናፈሻ ቦታ ይሄዳል። መናፈሻ ቦታ ቁጭ ብሎ ብቻውን ነበረ በትካዜ ያለ። ከዛም ወይዘሮ ብርቱካን ወደ ቤት ስትገባ አንቺ ገረድ አንች ገረድ አንቺ ጥንብ ገረድ እያለች እየደጋገመች ስትሰድባት፣ ኧረ ተይ ልጅ ተይ ስትል፣ እንኳን በአንቺ ልጅ በማንም አልሰደብም እኔ፣ ጭራሽ በልጅ ታሰድብኛለች ስትላት፣ በማንም አልሰደብም ስትላት፣ ልጄ ይቅርታ በእውነት እንደምታሰቢው አይደለም፣ ልጄ ይቅርታ፣ ሁሉ ነገር በአጋጣሚ የተፈጠረ ነው ስትላት፣ እዩ ልጅ ትሰሚያለሽ፣ ነገውኑ መቶ ይቅርታ እንዲጠይቀኝ እፈልጋለሁ። ሰማሽኝ ደግሜ አስረግጭ ልንገርሽ፣ መቶ ይቅርታ እንዲጠይቅኝ እፈልጋለሁ ስትላት፣ ያለበለዚያ ግን አንቺ ኮተትሽን አስይዤ ነው ማስወጣሽ ከዚህ ቤት ትላታለሽ። ነገውኑ ትወጫለሽ ከዚህ ቤት ስትል፣ ወይዘሮ ብርቱካን ወጣት አይደለም ልጄ፣ ተረጋጊ፣ እስኪ ይቸኩላል እኮ መናገር ፈልጉ አይደለም ወይም አስቦት አይደለም በድንገት ነው ስትል፣ አረ ባክሽ ተይ እንጂ የሱ ወጣትነት እኔ ሰላም ላይ ነው እንደ የሚሰራው ስትልሽ ስትላት ልጄ ይቅርታ አልኩሽ እኮ ልጄ ምን ነው ስትል፣ ልጄ እንዳትኝ ሁለተኛ፣ ራሱ መጥቶ ይቅርታ እንዲጠይቀኝ ነው የምፈልገው ገባሽ፣ ሰማሽኛል ስትል ሰላምም ወይዘሮ ብርቱካን ላይ ትጮህበታለች። ልሽ ነገውኑ ነገውኑ እያለች ስዝትባት እሽ ብላ ወይዘሮ ብርቱካንም ወደ ስራዋ ትሄዳለች። ዶክተሯም የተፈጠረው ነገር ግራ ቢገባትም ወደ አቤል ደጋግማ ስትሞክር አቤል ግን አይመልስላትም። ግራ ተጋባች። ለምንድነው ስልኩን የማይመልሰው እያለች ደጋግማ ብትሞክርም አቤል አልመለሰላትም። እናም እያነበራት አማራጭ ሁለታቸው የሚገናኙበት መናፈሻ ቦታ ስለነበረ ወደዛ ትሄዳለች። ስትሄድ በአጋጣሚ እዛ ቁጭ ብሎ ታገኘዋለች። እናም ዶክተር ሪዳ ደህና ነህ ሀቤል ስትለው ስልክናትን ሳምኮ ስትለው አዎ ሲላት እሺ ብላ ቁጭ ስትል ካጠገቡ ምንም ሊያናግራት ፈቃደኛ አይደለም። አቤል በተፈጠረው ነገር ሁሉ አዝናለሁ፣ ይቅርታ ችግር ውስጥ እንደከተትኩ አውቃለሁ ስትለው፣ አይ ችግር የለውም እኔ እኮ ከችግር ጋር ነው የምኖረው። ስለዚህ እኔ ነኝ አንቺን ችግር ውስጥ የከተትኩሽ እንጂ እኔ ችግር የለውም ለምጄዋለሁ ሲላት፣ እኔ እያሳስበኝ ያለው ያንተ ነገር ነው ስትለው፣ ለምን ያሳስብሻል ሲላት፣ ምናልባት የሴራ ግዴታ ይሆን ስትለው፣ ሰላም ሚስቴን የመቻል ግዴታ ይኖርብኛል። እንዴት ግዴታማ የለብህም ስትለው እንዴ ግዴታማ አለብኝ ሚስቴ ኮነች ሲላት፣ አቤል እኔ መልካም ጓደኝነትን ማጣት አልፈልግም ሲላት ስትለው እሷም እሺ፣ ይቅርታ ዶክተር፣ አሁን እኔ ምንም ልልሽ አልፈልግም፣ ትንሽ ረፍት ያስፈልገኛል ይልና ካጠገቧ ጥሏት ይሄዳል። እሷም ግራ ተጋብታ ዘቆጩ እንዳለች ብቻዋን ጥሏት ሄደ። ሰላምም ቤት ቁጭ ብላ አስብ፣ የሆነ ነገር ማሰብ አለብሽ። እችን ሴትዮ ከባልሽ ማራቅ አለብሽ። ስለዚህ እችን ሴትዮ ማስወገድ አለብኝ በምንም በምንም መንገድ ብርጌ እችን ሴትዮ ማስወገድ አለብኝ እያለች ሰላም ብቻዋን ታወራለች። ዶክተርም ቁጭ ብላ ሁሉ ነገር ከቁጥጥር ውጭ እየሆነ ነው ሁንን የምላደርግ እያለች በሀሳብ ውስጥ ናትናል። ሰላምም እያለ ድሯ እቤቷ ውስጥ ምግብ ሰርታ አቀራርባ ቡና አቀራርባ ቁጭ ብላ ቡና እያፈላች አቤል ይመጣል። አቤል ስሜጣ ግራ ይገባውና ዝም ብሎ ያያታል። እሺ አቤልዬ እንዴት ነህ ሰላምን ስትለው ግራ ተጋብቶ፣ ዛሬ እንዴት ነው? የተለየ ነገር አለ? ምንድን ነው ሲላት፣ ምንም። ያው፣ እሺ አሁን ምግብ ብላ ስትለው፣ አይ አልበላም፣ በልቼ ነው የመጣው ይላታል። እናም ምግብ ብላ ስትለው፣ አቤልም አልበላም፣ በልቼ ነው የመጣው ይላታል። ዛሬ እንዴት ነው ያለ ድሮሽ ቡና እያፈላሽ ነው ሲላት ያው ዛሬ እስኪ አንተን ለማስደሰት ብዬ እኮ ነው እያለች ያልነበረ ከዚህ በፊት አይቶ የማያውቀውን ፈገግታ እያሳየችው ነገሮች ሁሉ ግራ ያጋባሉ ምንድን ነው ሲላት ምን ግራ ያጋባሃል አቤልዬ ተው እንጂ ምናምን ስትለው እሺ ይሁን ችግር የለውም ብሎ ዝም ይላል ምግቡንም እንደማይበላ ሲነግራት ግራ ብትጋባ፣ እሷ ግን ለማስመሰሏን ቀጥላለች። እሱ ግን እሷን እያስመሰለች እንደሆነ ስለተጠራጠረ ብዙም ቦታ አልሰጠውም። አቤል በተኛበት የአቤልን ስልክ ወስዳ ሰላም፣ የዶክተሯን ስልክ ነበር የወሰደችው፣ እና አቤል ተነስ ስትለው ምን ነው ሲላት፣ ተነስና ቁርስን ብላ ሻይም አፍልቻ አለው። ተጣጠብና ቁርስን ብላ ስ እና ወደ ስርዓት ሄዳለ ስትለው ማለት ማነው ያዘጋጀው ቁርሱን? ሲላት እኔ ነኝ ስትለው፣ ማለት እንዴ ማለት ማዘጋጀው በቃ ማዘጋጀት ስለነበረብኝ ስትለው፣ ግራ ይገባውና ቆይ ሰላም ግን ምን እየተፈጠረ ነው? ምን እየተካሄደ ነው? ሲላት ማለት ምን ተካሄደ? ትለዋለች። እሱም አላቅም፣ ለማንኛውም ጥሮሽ ምንም ችግር ከሌለ መልካም ይልና ይነሳል። እዝቅል ለመቅደስ እቺ ርኩስ እኮ ይቅርታ ይጠይቀኝ ብላ እናቴን ጠየቀቻት ሲለው፣ እና በቃ ሄድና ጠይቃት ታዲያ ምን ችግር አለው አንተ። ዝቅ ብሎም ይቅርታ መጠየቅ እኮ ትልቅነት ነው። ስለዚህ ሄድ ይቅርታ ጠይቃት ስትለው፣ እባክሽን እንዴት እሷን ይቅርታ ጠይቃለሁ? አንተ ዝም ብል ግን እኮ አንቺን ሁልጊዜ ችግር እያወራሁ አማረርኩሽ አደለ ሲላል፣ እና እንደዛ አደለም ግን ይቅርታ መጠየቅ ስላለህ ነው ትይልቁን ተነስ ምሳሌ ጋብዝህ ስትለው እሺ በቃ ብሎ ተነስቶ ይሄዳሉ። ሰላምም ዶክተር ማግዳ ጋር ደውላ ደህና ነሽ፣ መታከም ፈልጌ ነበረ ግን የምፈልገው አንቺን ነው ስትላት እሺ ዛሬ ስራ አልገባም ትላታለች።